ነጸብራቅ። ጳውሎስ በአብ ፊት ለምን ተንበረከከ? የእግዚአብሔር ክብር ያልተገደበ ውስጣዊ ጥንካሬ ምንድን ነው? ክርስቶስ በልባችን ውስጥ የሚኖረው እንዴት ነው? በፍቅር ስር መዋል ማለት ምን ማለት ነው? የክርስቶስን ሰፊ ፍቅር በሚገባ መረዳት እንችላለን? በእግዚአብሔር ሙላት ምን ይሞላናል? እግዚአብሔር እንዴት የበለጠ ማድረግ ይችላል? ኤፌሶን ሶስት አስራ አራት እስከ 21 በዚህም ምክንያት በአብ ፊት እንበረከካለሁ። ከርሱም በሰማይና በምድር ያለ ቤተሰብ ሁሉ ስያሜ ያገኛል። በውስጥ ሰውነታችሁ እንድትጠነክሩ ከክብሩ ባለጠግነት በመንፈሱ በኩል ኃይል እንዲሰጣችሁ እጸልያለሁ። ይኸውም በእምነት ክርስቶስ በልባችሁ እንዲያድር ነው። ደግሞም ሥር ሰዳችሁ በፍቅር ታንጻችሁ የክርስቶስ ፍቅር ስፋቱ፣ ርዝመቱ፣ ከፍታውና ጥልቀቱ ምን ያህል እንደሆነ ከቅዱሳን ሁሉ ጋራ የመገንዘብ ኃይልን እንድታገኙ ነው። እስከ እግዚአብሔር ሙላት ሁሉ ልክ ደርሳችሁ እንድትሞሉ ከመታወቅ በላይ የሆነውን የክርስቶስን ፍቅር ታውቁም ዘንድ ነው። እንግዲህ በእኛ ውስጥ እንደሚሰራው እንደ ኃይሉ መጠን ከምንለምነው ወይም ከምናስበው ሁሉ በላይ እጅግ አብልጦ ማድረግ ለሚቻለው በቤተ ክርስቲያን እንዲሁም በክርስቶስ ኢየሱስ በዘመናት ሁሉ ከዘላለም እስከ ዘላለም ለርሱ ክብር ይሁን፣ አሜን። እንጸልይ። የሰማይ አባት ሆይ ዛሬ በፊትህ እሰግዳለሁ። በትህትና ለፍቅርህ ምስጋና ይዤ መጥቻለሁ። በመንፈስህ በኃይል አበርታኝ። ክርስቶስ በልቤ በእምነት ይኑር። በፍቅርህ እና በእውነትህ ላይ በጥልቅ ስረኝ። ፍቅርህ ምን ያህል ሰፊ እና ረጅም እንደሆነ እንድረዳ እርዳኝ። ከመረዳት በላይ የክርስቶስን ፍቅር ጥልቀት ላውቅ። የእግዚአብሔርን ሙላት ሁሉ ሙላኝ። ከምችለው በላይ በእኔ ውስጥ ብዙ ነገር አድርግ። ክብርህ በቤተ ክርስቲያን ይታይ። ክርስቶስ በትውልድ ሁሉ የተመሰገነ ይሁን። ከዘላለም እስከ ዘላለም አመሰግንሃለሁ። አሜን።